እነ በልና አንድ ሰው በመኪና እያሽከረከረ ከአንድ ሰው በላይ ቢገድል ወይም ደግሞ ከአንድ ሰው በላይ ጉዳት ቢያደርስ በቸልተኝነት ማለት ነው የሚከሰሰው ከተደራራቢ ወንጀል ለእያንዳንዱ ለገደለው ሰው ወይም ደግሞ ጉዳት ለደረሰበት ሰው ነው ወይስ ይሄ ከአንድ ሰው በላይ መግደሉ የቅጣት ማክበጃ ብቻ ነው የሚሆነው በዚህ ጉዳይ ላይ እንግዲህ የሰበር ችሎት በሶስት መዝገቦች ላይ ትንታኔ በመስጠት የህግ ትርጉም ሰጥቷል እነዚህ እናያለን እንግዲህ እንግዲህ አንድ ሰው በቸልተኝ በፈጸመው ድርጊት ለምሳሌ በመኪና አደጋ ሊሆን ይችላል። በተለይ በርካታ ሰዎች ሲሞቱ፣ የአካል ጉዳት ሲደርስባቸው ህጉ ይህንን እንዴት ይመለከተዋል የሚለው ጥያቄ መጀመሪያ የወንጀል ህጉን አንቀጽ ስልሳ ንዑስ ቁጥር ሀምርኋና አምስት አርባ ሶስትን ማየት ያስፈልጋል። በዚህ ረገድ እንግዲህ አንቀጽ ስልሳ ንዑስ ቁጥር ሀምርኋ ተደራራቢ ወንጀሎችን ሲገልጽ አንድ የቸልተኝነት ድርጊት ከአንድ በላይ ሰዎች መብት ወይም ጥቅም ላይ ጉዳት ካደረሰ እንደ ተደራራቢ ወንጀል ሊቆጠር እንደሚችል ይደነጋል። ስለዚህ አንድ ሰው ሆነ ብሎ ለምሳሌ ከአንድ ሰው በላይ ከገደለ ለእያንዳንዱ ሰው ነው ክስ የሚቀርብበት። ነገር ግን ይሄ ለቸልተኝነት ተፈጻሚ ይሆኗል ወይ የሚለውን ስናይ ከዚህ በፊት እንግዲህ በቃቤግ በተለያየ ጊዜ ክስ ሲቀርብ በተለይ በሶስቱ መዝገቦች ላይ ክሱ ለእያንዳንዱ ለሟች ስም በማድረግ ነበር ክሱ የቀረበው። ያ ማለት ደግሞ እንግዲህ ለእያንዳንዱ ክስ ቀረበ፣ ለእያንዳንዱ ጉዳት ለደረሰበት ሰው ለሞተም ይሁን የአካል ጉዳት ለደረሰበት ሰው ክስ ቀረበ ማለት ቅጣቱ ተደምሮ ይከብዳል ማለት ነው። ነገር ግን አምስት አርባ ሶስት ላይ ንኡስ ቁጥር ሶስት አምርኋው ላይ ይመስለኛል ቸልተኝነትን በተመለከተ ሕጉ በግልጽ በልዩ የህግ ክፍሉ ላይ ቸልተኝነትን በተመለከተ እንደ ቅጣት ማክበጃን የተመለከተው ሞትን በተመለከተ ማለት ነው። ስለዚህ ችሎቱ ይህንን የአምስት አርባ ሶስትን ያው ከሞት ጋር ቅድም እንደገለጽኩት ግልጽ የሆነ ነገር ነው። መወድ ትርጓሜ የተሰጠው የአካል ጉዳት ሲደርስ ነው። ይሄ ምንድ ነው የሚለው እንግዲህ በወንጀል ህግ አንቀጽ 61 ላይ ከተቀመጠው ለአንድ ጥፋት አንድ ቅጣት ከሚለው መሰረታዊ ፍትሐዊነት መርህ ጋራ ይጋጫ። ሰበር ሰሚ ችሎት ይህንን የህግ ውጥረት ለመፍታት አስገዳጅ የህግ ትርጓሜ ሰጥቷል። የሰበር ችሎቱ አስገዳጅ ትርጉም እንግዲህ ምንድ ነው የሚለው ቁልፍ መርህ አንድ ድርጊት ለእያንዳንዱ ውጤት አይነት አንድ ወንጀል ነው ይላል። ይሄ እንግዲህ ለሁሉም ያገለግላል። አሁን አከራካሪ የሆነው ከሞት ጋር እና በተለይ ደግሞ በቸልተኝነት ከአካል ማጉደል ወንጀል ጋር በተያያዘ ነው። በርካታ ሰዎች ሲሞቱ ቅድም የጠቀስኩት 543 ቁጥር 3፣ በአንድ የቸልተኝነት ድርጊት ምክንያት ሁለትም ሆነ አስር ሰዎች ሲሞቱ ወንጀሉ አንድ ነው ተብሎ የተደነገገው። የሰዎች ቁጥር መብዛት የወንጀሉን ክብደት ከፍ የሚያደርግ የቅጣት ማክበጃ እንጂ ለእያንዳንዱ ሟች የተለየ ወንጀል ተደርጎ አይቆጠርም። በዚህ መሰረት በቸልተኝነት አንድ ሰው ከአንድ በላይ ሰዎችን ከገደለ የሚቀርብበት ክስ አንድ ነው። ይሄ ነው እንግዲህ ችሎቱ በማመሳሰል በ559 የተረጎመ ማለት ነው። የአካል ጉዳት ሲደርስባቸው በ559 ውስጥ ቁጥር ሁለት ላይ በተመሳሳይ መክንዮ ችሎቱ በማመሳሰል ነው የተረጎመው። ምንድን ነው ያለው? በርካታ ሰዎች ላይ የአካል ጉዳት ቢደርስም ጉዳቱ በሙሉ አንድ የአካል ጉዳት ወንጀል ሆኖ በአንድ ክስ ነው መቅረብ ያለበት በሚል ውሳኔ ሰጥቷል። በዚህ እንግዲህ ለማጠቃለል ችሎቱ ምንድነው ያለው? በአንድ አደጋ ሞትም ይሁን የአካል ጉዳት ልብ በሉ፣ ሞትን በተመለከተ ግልጽ የሆነ ድንጋጌ ያለ ነገር ግን የአካል ጉዳት በቸልተኝነት ቢከሰት ክሱ የሚቀርበው ለእያንዳንዱ ውጤት አይነት ሞት ወይም የአካል ጉዳት አንድ ሆኖ ነው። ያ ማለት እንግዲህ ግልጽ መሆን ያለበት በመጨረሻ ላይ አንድ ክስ ነው ቀረበ ማለት ቅጣቱ ምንም እንኳን እያንዳንዱ ለእያንዳንዱ ጉዳት ወይም ደግሞ ሞት ክስ ቢቀርብ ኖሮ ከሚያስቀጣው ያነሰ ሊሆን ቢችልም ከአንድ በላይ ሰዎችን የገደለ ወይም ደግሞ የአካል ጉዳት ያደረሰ ሰው ቅጣቱ ከፍ ተብሎ እንደሚወሰንበትም እግረ መንገዳችንን ግምት ማስገባት ያስፈልጋል። አንድ ሰው የገደለና ከአንድ በላይ የገደለ ሰው በቸልተኝነት ማለት ነው ቅጣቱ ተመሳሳይ አይሆንም። ዋናው ችሎቱ ያለው ምንድን ነው ለእያንዳንዱ የሞት ወይም ደግሞ ለእያንዳንዱ የቸልተኝነት አካል ማጉዳት ግን አንድ ክስ ሊቀርብ አይገባም። ሰው ይህን እንዴት ታዩታላችሁ? አንድ ሰው ቸልተኛ ሆኖ ለምሳሌ ገበያ መካከል ላይ ማሽከርከር ያለበት ሲያሽከረክር ማድረግ ያለበት የጥንቃቄ አይነት እና አንድ ሰው ላይ ጉዳት የማድረስ አደጋ ወይም ደግሞ አጋጣሚ ሲኖር ከሚደርስበት ቅጣት አንጻር ከወንጀል ህጉ አንጻር በአጠቃላይ እንዴት ትመለከቱታላችሁ? በቸልተኝነት ላይ ስለምንድን ነው የተለየ ልዩ ሁኔታ ማስቀመጥ ያስፈለገው? እንግዲህ የዛሬው ዝግጅት ይሄን ይመስላል። በተመሳሳይ ዝግጅት ደግሞ በሌላ ጊዜ ይመጣለው። ስለተከታተላችሁ ያመሰግናለሁ።